ልጅ ወጣት ለዓለም ሕዝብ ሴት ልጅ በእውቀት መስክ ከተጋጅ ወንዶችን እጥፍ ድርብ ልታስከዳቸው እንደምትችል በማሳየት ተሳክቶላታል። አኢሻ ረዲየላሁ አንሃ ዩኒቨርሲቲ ገብታ ባተማረም በጊዜው ዩኒቨርሲቲ አልነበረምና በእውቀት መስክ ከነቢያዊ ዩኒቨርሲቲ የፕሮፌሰርነት ማዕረግ በሚያሰጣት ደረጃ ላይ ደርሳ የነበረ በመሆኑ እውነት ነው። ከእውቀቱም በተጓዳኝ ፖለቲከኛና የጦር መሪ ሆናም ላመነችበት ዓላማ ከተማዋ ሰራዊት አዝምታ አዋቅታለች። ገና ህፃን እያለች ከሙስሊሞች ሁሉ በላጩና ጻድቁ አባቷ በተከበረ አባታዊ ፍቅርና እንክብካቤ በጥሩ ስነ ምግባር አሳድጓታል። ከፍያለች ሂዳ የወጣትነት እድሜዋ ላይ ስትደርስ ደግሞ ታላቁ መምህርና የሰው ልጆች ሁሉ ፈርጥ ሙሐመድ ሰለላሁ ዓለይህ ወሰለም እንደ ባልም እንደ አባትም እንደ ነቢይም እየሆኑ እውቀቷን ስላጎለበቱት እነሆ እስከ ዓለም ፍጻሜ ድረስ የሚቆይ ዝና ተቀባይነትና ደረጃን ለመጎናጸፍ በቅታለች። ታሪካዊ መረጃዎች እንደሚያሳዩት አኢሻ ረዲየላሁ አንሃ በአካልም ሆነ በእውቀት በፍጥነት እድገት በማሳየት በብዙዎች ላይ የማይንጸባረቅና ያልተለመደ የሆነ ጸጋን ተለብሳለች። በእስላማዊ የውርስ ህግጋትና በሐዲት እንዲሁም በሌሎች እውቀት መስኮች አኢሻ ረዲየላሁ አንሃ እጅግ የተሳካለት ከመሆኗም በላይ ከነ ነብያዊ ግላዊ ስብ እና ብሎም ከባለቤቶቻቸው ቤተሰቦቻቸው ጋር የነበራቸውን ግንኙነት በተመለከተ ከእርሷ የተሻለ አጉልቶ ማሳየት የቻለ ሰው አልነበረም። የእርሷ ስራዎች በአረብና በሙስሊም ታሪክ ውስጥ ትልቅ ስፍራ የሚሰጣቸው ናቸው። ነቢዩ ሰለላሁ ዓለይህ ወሰለም አኢሻን ያገባት በአላህ ትዕዛዝ መሆኑን ሐዲስ ጠቅሷል። አኢሻ ረዲያላሁ አንሃ ነቢዩ ሰለላሁ ዓለይህ ወሰለም እንዲህ አሉኝ ብላለች ዕልሚ አየሁሽ። አንድ መልአክ በሐር ጨርቅ እንደ ተጠቀለልሽ ወደኔ ካመጡሽ በኋላ እንዲህ አሉኝ፣ ይህች ምስትህ ናት። እኔም የተጠቀለልሽበትን ሐር ፈትቺ ስመለከት አንቺው ነሽ አገኘሁሽ። ቡኻሪና ሙስሊም ዘግቦታል። ረሱል ሰለላሁ ዐለይሂ ወሰለም ይሄን ዕልሚ ያዩት አይሻን ረዲየላሁ ዐንሃ ከማግባታቸው በፊት ነበር። ቀደም ሲል ባሳለፍነው ታሪክ ላይ ለኸዲጃ ረዲየላሁ አንሃ ከውለት የተባለች የረሱል ለላሁ አለህ ወሰለም ዘመድ እናታችን ኸዲጃ ረድያላሁ አንሃ ሲሞቱ ለእሷ ምትክ ብለው አይሻን እንዲያገባት ሀሳብ አቅርባ ነበር። በዛን ወቅት እድሜዋ ሰባት ስለነበር ትንሽናት ብለው አልፈለጉም ነበር። ዘጠኝ ሲሞላት ሌሎችም እንዲሁ እሷን እንዲያገቡ ሐሳብ ያቅርቡላቸው ነበር። እሳቸው ግን አልፈለጉም ነበር። ነገር ግን ጋብቻው አላህ ዕውቅና ሲሰታቸው አገቧት ወጣቷን ሙሽ ተሰረ ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከመስጊዳቸው ጎን ከሸክላና ከዘንባባ ዛፍ በተሰራው ቤታቸው ውስጥ አስገቧት። ወለሉ ላይ ከተነጠፈ ወሰሌን በስተቀርም በቤቱ ውስጥ አንዳች ነገር አልነበረም። በሩ ደግሞ የሚዘጋው በመጋረጃ ነበር። ይህን በመሰለ ቀላልና ተራቢት ነበር ወጣቷ አኢሻ ረዲየላሁ ዐንሃ በኋለኞቹ ዘመን የዓለም ህዝብ ሁሉ መነጋገሪያ የሆነውን የትዳር ህይወት የጀመረ

ሳይኖር ቀላልና ያልተወሳሰበ ህይወትን ነበር ትገፋ የነበሩ። ነቢዩ ሰለላሁ ዓለይህ ወሰለም በህይወት ውጣ ወረዶችና በዳዕዋ ሥራ እጅጉን ተደክመውና ልባቸው በሐዘን ተጎድቶ ወደ ቤት ሲመጡ በልዩ የማጽናናትና የማስደሰት ችሎተዋ ተጠቅማ ሸክማቸውን ሁሉ ታረግፍላቸው ነበር። ዓኢሻ ረዲያላሁ አንሃ ከነቢዩ ሰለላሁ ዓለይህ ወሰለም ጋር ሆና አንድም ጊዜ ምቾትና ቅንጦት የሚባል ነገር ልታይ ቀርቶ አጠገቡም ደርሶ አያውቅም። በቤት ውስጥ ደረቅ ተምርና ውሃ ካለ ከዓለም ላይ ምርጥ የተባለው ማዕድ እንደተዘጋጀ ነበር የሚቆጠረው። አዒሻ ረዲያላሁ አንሃ ከሁሉም በላይ የምትታወቅበትና እድለኛ የሆነችበት ዘገባ ወሰን የሌለው የማወቅ ትጋትና ብሩህ አእምሯ በመሆኑ አይካደም። ይህን ጉዳይ አስመልክቶ አዘብ ዓሪ ሲናገር እንዲህ ብሏል። የአዒሻ አዒሻ ረዲያላሁ አንሃ እውቀት በዘመኗ ከነበሩ ሴቶች ሁሉ ጋር ብንመዝነው የእርሷ እውቀት ያስከዳቸው ነበር። ሂሻም ኢብኑ ዑርዋ ደግሞ እንዲህ ብሏል። እኔ ይህን ያህል የቁርአን አንቀጾችን፣ የግዴታ አምልኮት ተግባራትን ፈርድ ሱናን፣ ስነ ግጥምን፣ ታሪክን፣ የሰው ዘሮች ጥናትን፣ ፍርድን፣ ሕክምናን በተመለከተ እውቀት ያለው ሰው ከአይሻ በቀር አላውቅም። አንድ ጊዜ እንዲህ በማለት ጠየኳት፣ ስለ ሕክምና እንዴት ልታውቅ ይቻልሽ አክስቴ? እርሷም እንዲህ በማለት መልስ

ሲታመኝ ነቢዩ ሰለላሁ ዐለይሂ ወሰለም ሌሎች ሰዎች ሲታመሙ መድኃኒት እንደሚያደርጉላቸው ሁሉ ለእኔም ያዙልኝ ነበር። እንዲሁም ሰዎች ለታመመ ሰው መድኃኒት ሲያዙ እነዚህን ሁሉ በአእምሮ በመዝገብ አጠናኋቸው። አንድ ጊዜ መስሩቅ አይሻን ፈርድ ወይም ግዴታ በሆኑ የአምልኮት ተግባራት አንጻር እውቀቷ የተሟላ ነውን የሚል ጥያቄ ቀርቦለት እንዲህ በማለት መልሷል፣ በአላህ ይሁንብኝ ተላለ ታላቅ የሚባሉ ሰሃቦች እነዚህን ጉዳዮች አስመልክተው ሲጠይቋት ተመልክቻለሁ። ይህን ሁሉ ጸጋ የያዘችው ወጣት ወይዘሮ፣ ሰው ከድክመት አያስመልጥምና የቀናት በሽታ ነበረባት። ከነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ሁሉ እጅግ ቀናተኛዋ እርሷ ነበረች። ይህ በእርግጥ በአንድ ሰው ስር ያሉ ብዙ ሴቶች የወል ባህሪ ሊሆን ቢችልም የእርሷ ግን በየጊዜው ሲንጸባረቅ ማየት የተለመደ ነበር። ሆኖም ግን በዚህ መንፈስ ተነሳስታ የአላህን ድንበር ያለፈችበት ማንንም የጐዳችበት አንድም ጊዜ የለም። አኢሻ ረዲየላሁ አንሃ በሕይወት ዘመናዋ እጅግ አደገኛ የሆነውን ፈተና ይተጋፈጠችው ሙናፊቃን ንጽህናዋን በመገዳደር በዝሙት የወነጀሏት ጊዜ ሲሆን ያንን ፈተና ወይም ኢፍክ አላህ ከሰማይ ሰማያት ቁርአን አውርዶ ንጽህናዋን በመመስከር እሽፎላታል። ሱረቱ ኑር ከቁጥር አስራ አንድ እስከ ቁጥር አስራ ዘጠኝ ያለው አንቀጽ ይመልከቱ። ነቢዩ ሰለላሁ ዐለይሂ ወሰለም ከመሰናበታቸው ሐጅ ተመልሰው ብዙም ሳይቆዩና በጠና በመታመማቸው መሞታቸው መቃረቡን አውቀውት ነበር። በዚያን ጊዜ በየተራ ወደ ተለያዩ ሚስቶቻቸው በሸክም ሲወሰዱ ነገ የማን ተራ ነው? ነገ የት ነው ምትወስዱኝ? በማለት ይጠይቁ ነበር። የመታመሙ ሁኔታቸው ያስተዋሉት የቀሩት ባለቤቶቻቸው ተመካክረው ተራቸውን ሁሉ ለአይሻ ረዲየላሁ ዐንሃ እንደሰጧት